መጽሐፈ ሲራክ ምዕራፍ 36 ይፈትኑት ዘንድ ነው እንጂ እግዚአብሔርን የሚፈራ ሰውን መከራ አያገኘውም፣ ከመከራይቱም ይድናል። ብልህ ሰው መጽሐፍት መስማትን ይወዳል። የሚጠራጠር በመጽሐፉ የማያምን ሰው ግን በጥቅል ነፋስ መካከል እንደምትንጓለል መርከብ ይሆናል። ብልህ ሰው አምኖ በእግዚአብሔር ሕግ ይገዛል እግዚአብሔርም የታመነ ወዳጁ ይሆናል፣ ደስ ያሰኘዋል። የምትነግረውን ነገርህን አዘጋጅተህ አድምጥ፣ የምታደርገውንም ምክር አጽንተህ ተናገር። የሰነፍ ሰው ልቦና እንደ ሰረገላ መንኮራኩር ነው። የፈሪሰው ምክር እንደምትንሸራሸር እንዝርት ነው። የተገራ ፈረስ እንደ በጎ ወዳጅ ነው። በአንዱ ዘመን የሚመላለሰው ቀን ሁሉ በፀሐይ ብርሃን ጸንቶ ሲኖር፣ አንዲቱ ቀን ከአንዲቱ ቀን በምን ትበልጣለች ቢሉ ቀኑ ሁሉ በእግዚአብሔር ትእዛዝ ይለያል። የበዓሉም ጊዜ በቁጥሩ ይታወቃል። ከቀኑም የሚያከበረው ያገንነው አለ። ከነርሳቸውም በየጊዜያቸው በየቁጥራቸው አዝመራን፣ ክረምትን፣ በጋን ለየ። እኛ ሁላችን የአዳም ልጆች ከመሬት ተገኘን። አዳምም ከመሬት ተፈጠረ። እግዚአብሔር በጥበቡ ብዛት ለያቸው። በየስራቸው አዘጋጃቸው። ከነርሳቸው የመረቀው አለ፣ ያገነናቸውም አሉ። ከነሳቸው የለያቸው አሉ፣ የታያቸውም አሉ። ከነሳቸው የረገማቸው ያጎሳቆላቸውም አሉ፣ እንደ ስራቸውም የወነጀላቸው አሉ። እኛ በእሱ ዘንድ በሸክላ ሰሪ እጅ እንዳለ ጭቃነን። ፍጥረቱ ሁሉ በስርዓቱ ጸንቶ ይኖራል። ሰውን በፈጣሪው ስልጣን ጸንቶ ይኖራል። ሁሉንም እንደ ስራው ይከፍለዋል። የበጎ ስራ ተቃራኒዋ ክፋት ናት። የሞትም ተቃራኒዋ ሕይወት ናት። እንደዚሁም የጽድቅ ተቃራኒዋ ኃጢአት ናት። ከዚህ ሁሉ ጋር የእግዚአብሔርን ፍጥረቱን ተመልከት። አንዱም አንዱም በየወገኑ ሁለት ሁለት ሆኖ ተፈጠረ። እኔ ግን ከሁሉ በኋላ ተነስቼ ይህን ነገር አሰብኩት፣ ከጥንቱም ጀምሬ መረመርኩት። በስምህ የተጠሩ ወገኖችህን አቤቱ ይቀርበል በበርህ ልጅህ ያስመሰልኋቸው እስራኤልንም ይቀርበል። የምትመሰገንባት ቤተ መቅደስን በረድኤት የምታድርባት አገርህ ኢየሩሳሌምን ይቀርበል። በጽዮንም የቃልህን ረድኤት አሳድርባት፣ ረድኤትንም በወገኖችህ አሳድር። አስቀድሞ ለፈጠርካቸው ሰዎች ሕግህን አስተምራቸው። ለነቢያትም ስምህን አጽና፣ አገልጋዮችህ ነቢያትን ያምኗቸው ዘንድ፣ ተስፋ ላደረጉህ ለመቃቢያን ዋጋቸውን ስጣቸው። አቤቱ የባሮችንና የነቢያትን ጸሎታቸውን ስማ፣ የአሮንንም በረከት በወገኖችህ አሳድር። በዚህ ዓለም የሚኖሩ ሰዎች ሁሉ ለዘላለሙ ፈጣሪ እግዚአብሔር አንተ ብቻ እንደሆንክ ይወቁ። እህል ሁሉ ይበላል ወደ ሆድ ይወርዳል። ነገር ግን ከእህል የሚጣፍጥ እህል አለ። የእህልን ጣዕም ሁሉ ጉሮሮ ይለየዋል፤ እንደዚሁም ሁሉ ያዋቂ ሰው ልቦና አሰት ነገርን ይለያል። ክፉ ልቦና አሰት ነገርን ያስባል። ብዙ መከራ የተቀበለ ሰውም ትዕግስትን ይለምደዋል። ወንድ ሁሉ ሚስት አገባሁ ይላል። ነገር ግን ከሴት የምትበልጥ ሴት አለች። የሴት መልኳ ፊቷን ያበረዋል። ከሰው ሁሉ ፈቃድ እሷ ትበልጣለች። የዋህ ብትሆን ቃሏም ያማረ ቢሆን ባሏ እንደ መልአክ ነው እንጂ እንደ ሰው አይደለም፣ ረዳቱ ናትና ጽኑ መጠገያውም ናትና። ልባም ሴትን ያገባ ሰው ተድላ ደስታውን አገኘ። ቅጥር የሌለው ቤት ገንዘቡ እንዲሰረቅ፣ እንዲሁ ሚስትም የሌለው ሰው ተጨንቆ ይኖራል። ከአንድ አገር ወደ አንዱ አገር የሚሰደድ ሌባን የሚዋሰው የለም። ንብረትና ቤት የሌለው በመሸ በመሸበት የሚያደርስ ሰውንም እንደዚሁ የሚዋሰው የለም።